አሰላሙ አሌይኩም ወረህማቱላህ በረካተ ውድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ዱቼ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታትው ልጆች ከልብ እናመሰግናለን። መሰግናለን። ዱቼ ዛሬ ያው መጥፋት በጣም አብዝቻለሁ። በነገራችን ላይ በጣም ነገሮቹ ባሌም የመላይ ስለሆነ በጣም ነገሮቹ ስለተነባበሩብኝ ረመዳንም እንደመሆኑም ሀሳቡም ሁሉም ነገር ሲሆንብኝ ያው ቪዲዮ እንደበፊቱ መልቀቄ እኔ ያን ያክል አይደለሁም። በጣም ጠፍቻለሁኝ። ስኬዶች ሁላችሁም በሰላም ወደ ሀገሩ እንዲመለስ ዱአ አድርጉልኝ። እውነት ለመናገር በጣም ሀሳብ ላይ ነበርኩኝ። ያው እንደባላይ እንደሄደ ነግሬያቸዋለሁኝ። እዛ ላይ ሲደርስ ደግሞ ወደ ላሎቹ ወደ ሌላ ምናምን አስተላልፈውት በጣም አጉል ቦታ ላይ አስቸጋሪ ቦታ ላይ ነው ያለው እና ሁላችሁም እስኪ በዱአችሁ አትርሱኝ ዱአ አድርጉልኝ። በሰላም እኔ ሰርቶ እንዲመጣ ሳይሆን በቃ ቀጥታ ወደ አገሩ በሰላም እንዲገባ ዱአ አድርጉለት ማለት ነው። እንደውም ወንድሜም አለ ያጎቴም ልጆች ያጎቴም ልጅ አለ ማለት ያው፣ እኔ አሁን ያጎቴ ልጅ እንኳን አገኝቸው አላቅም። ወንድሜም እንደዛ ያለበት ሁኔታ በጣም ከባድ ነው። ተው እየተባሉ ሳይናገሩ ብድግ ብድግ እያሉ ነበረ ሄዱት እና ከባድ ነበረ። ብቻ ክፋዋቸውን አላህ እንዳያሰማን በሰላም ለሀገራቸውን እንዲያበቃቸው ደዋ አድርጉልን ማለት ነው። ሁላችሁም ከባድ ነው። በነገራችን ላይ በጣም ይከብዳል። እኔ እንጃ በተለይ ኢትዮጵያ ላይ ሆናችሁ በጣም ይከብዳል። እዛ አረብ ሀገር ላለም ይከብዳል። እዚህም ደግሞ ይባስ በጣም ነው የሚከብደው። ዛሬ ምኑ ነው ይሆን? ዛሬ ምን ሰማ ይሆን? በተለይ ሰሞኑን ደግሞ ጀልባ ተገልብጦ ነበረ ምናምንና በጣም የሚከብድ ነበረ ማለት ነው። ሀሳቡ በቃ እምሯቸውን በጣም ብዙ የምታጨናንቁት ነገር አለና በጣም የሚከብድ ነበረ። በተለይ ለእናቴ ሁሉ ነገር ከባድ ነው የሆነባት። ማዘር ታማሚ ናት እና ስኳርም ግፊትም ስላለባት በጣም የሀሳቡም ጫናውም ሁሉ ነገር እንትን ሲልባት፣ አልሐምዱሊላ የባስ አልመጣም። እስኪ ሁላቸውም በድሯቸው እንዳትረሱን ማለት ነው። እና በእንደዚህ አይነት ምክንያት ያው ብዙ ቪዲዮ እየለቀኩኝ አይደለም፣ ዱዓ አድርጉልን በሰላም ወደ ሀገራቸው እንዲመለሱ ያው ተፍንቻችሁ ተወደሰም ወደዛ የሚሄድ ደግሞ አላህ ስብሀኑ ተዓላ አምቻቶ በዛ ያድርሳቸው። አሰቡበት። እንዲሁም ደሞ ያንተ እንትን ያላላችሁ አለ የማይሳካላችሁ ደሞ ወደ ሀገራቸው በሰላም እንዲመጡ ዱዓ ትግላችሁ ወሰዶች። እስኪ ሁላችሁም ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። እውነት ለመናገር ያወጣው ተቻለ እንደነገርኳችሁና ወደ ኋላ እየቀረ ስለሆነ ቻናሌ ሁላችሁም አበረታቱን ማለት ነው። እንዲሁም ደግሞ ብዙ ጊዜ እነግራችኋለሁኝ ቦታ የምትፈልጉ ልጆች ካላችሁ ቦታም አብሽሮ እናቀርብላችኋለን ማለት ነው። እንሻላ ትንሽ አሁን ብቻዬን ስለሆንኩኝ ያው የልጅናት እንደመሆኔ በየቦታው ዘወር ብዬ ለእናንተ ባለ ለማቅረብ በጣም ይቅርታ። በምትፈልጉት ቦታ አካባቢ ምናምን ነገሩን እንሻላ በተቻለኝ አቅም ለእናንተ ለማቅረብ እሞክራለሁኝ ማለት ነው። ያው ትንሽ ብቻዬን ወጥቼ ምናምን ለመምጣት ልጅቷ ጋር ስለማይምቻችልኝ ለዛ ለዛ ነው። ብዙዎቻችሁ ደግሞ የቦታ ጥያቄ የጠየቃችሁ ልጆች ያላችሁ በዚህ ዋጋ ህጋዊ ወይም የድሮ ምሪቱ ጋር እስከ ቢያንስ ከሁለት ነጥብ እስከ አምስት መቶ ሺ የሚገኝ ምናምን ላላቸው ልጆች በዚህ ዋጋ ያው ስላላገኘ ነው ዝም ያልኳቸው። እንሻአላ ካገኘውን እነግራቸዋለኝ፣ ግን በዚህ ዋጋ አሁን የድሮ ምሪቱ አካባቢ ላይ ኮምቦልቻ የድሮ ምሪቱ ላይ በዚህ ዋጋ አይገኝም ማለት ነው። ሀያ ሜትሮን አንደኛ ሀያ ሜትሮን ጠብቆ ያለ ስለሆነ በዚህ ዋጋ ይገኝ ማለት ነው። ቢያንስ እስከ ሶስት ነጥብ አምስት መቶ ሺ ምናምን እንደዛ አካባቢ ነው እየተሸጠ ያለው እስካሁን ድረስ ማለት ነው። እንዲሁም የሆነ ቦታም አይቸ ነበረ ሶስት ነጥብ አምስት መቶ ሺ ነው የተባለው። ለዛ ነው ዝም ያልኳቸው ልጆች ሁላችሁም። ያው በአቅማችሁ ልክ ነው ያው በምትገዙት። ግን እዛ አካባቢ ላይ በዛ ባላቸው ዋጋም ስለማይገኝ እንሻላ ወይ ሀሰን ሀገር አካባቢ ላይ ምናምን እስከ አንድ ነጥብ ምናምን እንደዛ ታገኛለችው ሀሳን ሀገር ደርቃ ደግሞ በስምንት መቶ ሺህም በሰባት መቶም በስምንትም በዘጠኝም ያኔ እንዲ ያቅማችሁ ታገኛላችሁ ማለት ነው። ያው ብዙ ጊዜ አሁን ደርቃን ሰው እየጠላ ያለው ምንድን ነው? ቤት ስላልተጀመረ ነው የምትሉት፣ ሰፈር የለውም ነው የምትሉት። ይህ ደግሞ እኔ ሰፈር እንደሌለውም አሁን ቤት እየተሰራ እንዳልሆነ ብቻ ቁጥር እንዲወጣለሁ ካርታና ፕላ ሊወጣለስ ቁጥር እንዴት ተሰጠው? ይህንን አሁንም ቤተሰብም ጋር ያው ኮምቦልቻ የኮምቦልቻ ተወዳጅ ታውቃላችሁ። ቤተሰብ የሚነግራችኋል ስለ ደርቃው ማለት ነው። እና ቁጥር ተሰጥቶታል ካርታና ፕላኑ የሚወጣበት ማለት ነው። መንግስት መርቶታል፣ ግን ቤት ምናምን ሰፈር እንደዚህ ገና ነው። ህጋዊ ግን ህጋዊ መሆኑ ፀድቋል ማለት ነው። ያኔ ካርታና ፕላኑ እንዲወጣለ ቁጥር ተሰጥቷል። እና የሚያሰጋ ነገር አይደለም። አብዛኛዎቻችሁ ግን ሰፈር ስለሌለው ያው የሰፈሩ እንትን ብዙዎቻችሁ ቦታ እየተፋረሰባችሁ ትገኛላችሁ። አላህ የተሻለውን ነገር ያሳካላችሁ ነው የምለው። ብር ቢቀመጣፊ ነው ህጋው የሆነ ነገር ላይ ብታስቀምጡት መግጧት ቤታችሁን ማንም እንትን የሚላችሁ ነገር ለመስራት ትችላላችሁ ማለት ነው። አይ ገጠር ነው እዚህ ቦታ ላይ ምናምን የምትሉ እንዳትሸወዱ። እውነት ለመናገር እኔ የዛሬ አራት አመት ስመጣ ገጠር ነው ያልኩት ቦታ ሁሉ ከተማ ናት እንዳያለች ማለት ነው። ወላሂ በጣም የሚገርም ነው። እንዲህ እያልን እንዳንሸውድ ልላችሁ ነው። እንኳን መንግስት የበራውን ቦታ ቀርቶ አይደለም ህገ ወጡን ራሱ ብታወስ ቤት ነው እንዳለ ማስመሻአላ። እና ውዶቼ፣ ይህን ይመስላል። እስኪ ሁላችሁም ሸር አድርጉልኝ፣ ሰብስክራይብ አድርጉ። በጣም እየጠፋን ያለው ነው እውነት ለመናገር እንሻአላ። በሰፊው ደግሞ እስኪ በዱአ አትርሱኝ። አላ ስፋናው ታአላ ብሎ አብዲም ወደዚያ ሀገር ከተመለሰ እንሻአላ አብረንም ብዙ ነገር የምንሰራ ይሆናል ማለት ነው። ያው በፊትም ታዩ እያልኩት ነበረ። የህልሀ ነገር መቼም አንድ ቦታ ላይ እግራችሁ ትረገጣለች ካላላህ አድርሶ ይመልሳችኋል። ና እንሻላ በዱዓችሁ ሁላችሁም ማትርሱ ማለት ነው። ዱዓ አድርጉለት አላህ በሰላም ወደ ሀገሩ እንዲገባ። እንዲሁም ደግሞ ወንድሜም ያጎቴም ልጅ አለ አላህ በሰላም ወደ ሀገራቸው ማሰቡበት እነሱም እንዲያደርሳቸው ወይም ወደዚህ እንዲመልሳቸው ዱዓ አድርጉልን። ክፋቸውን እንደምንሰማው ላ ከባድ ነው ማለት ብዙ ሰው ነው የወጣው። እነሱ በወጡበት ሰሞን በጣም ብዙ ሰው ነው የወጣው ማለት ነው። ባላቃቸውም ከዚህ ከዚህ ቦታ እየተነሱ ሄደዋል ምናምን የሚባል ኢንፎርሜሽን ስለሰማ ይከብዳል። ግን እውነት ለመናገር በጣም ከባድ ነው። እኛ በይችን ረመዳንን ያሳለፍናትን ቤተሰቡ በጣም ጭንቀት ላይ ሀሳብ ላይ ሆነና ያሳለፍ ነው ና ሁሉም ቤተሰብ ይችን ጭንቀት እኛ ያየናትን ምን ሆነ ይሆን ዛሬ ምንድን ነው የምንሰማው የመላይ እንደዚህ ተገልብጦ እንደዚህ ተብሎ በቃ የተለያየ ነገር ስለምንሰማ የሁሉም ቤተሰብ ይችን ሁኔታ እንዴት እንዲያሳልፏት ረመዳለን በራስ የሰላየሁት በጣም ከባድ ነው ማለት ነው ውዶች። ይሄ እንግዲህ አላህ ይጠብቃቸው። ሌላ ምን ይባላል? በእግራችን ወይም ደግሞ ቅርብ አይደለ፣ ሂደን ነገሮችን አስተካክለን እናመጣቸዋለን ወይ እንሸኛቸዋለን የምንልበት ቦታ አይደለም። በሰው እጅ ላይ ሆኖ በጣም ይከብዳል ማለት ነው። አላህ እንግዲህ ያመጣውን በሀገራቸው ላይ ሰርታችሁ አት ብሎ የተባሉ ይመስል በእርግጥም ያለው ነገር ቢከብድም ግን ቢሆንም እዛም ሂዶ አንድ ሞት ነው። ከባድ ነው። ምንም ለውጥ የለውም። እዚህ ሆኖ ቢያንስ ሰው ልጅ ሀገሩን አየር ተቀብሎ እንኳን ራሱ የተሻለ ነገር ባያገኝም ጊዜውን ያሳልፋል ማለት ነው። ጠንካራ ከሆኑ ደሞ መስራት ይችላሉ። ግን የእኛ ልጆች ብዙውን ጊዜ ይህንን አይምሯቸውን አሳምኖ ስለማይቀበሉ የመሄዱ ውሳኔ ነው የሚወስኑት እና ይከብዳል። ብቻ ዱአ አድርጉላቸው፣ ዶቼ ሁላችሁም ዱአ አድርጉላቸው። እንዲሁም በባህር አሁን ብዙዎቹ ሕይወታቸው ያለው ልጆች አሉ። ይከብዳል። እኔ እንጃ ቤተሰብ የሰማ ቤተሰብ እንዴት እንደሚሆኑ ራሱ ይከብዳል። ወላሂ በጣም ከባድ ነው። እኛ በሀሳብ እንኳ ገና በቃ እነሱ ይሆናሉ፣ በቃ የሆነ ነገር ሆነው ነው ምናምን አንድ ቀን ሁለት ቀን ሲጠፉ በቃ የሆነ ችግር አለ ብለን ብድ ነው የምንለው። እና ይከብዳል። አላህ በሰላም ያስገባቸው፣ እነዛንም ደግሞ በባህር ጠፋያል የተባሉትንም አላ ስፋ ነው። ምን ምንም የሚባል ነገር የለም። አላህ ይማራቸው ነው የሚባለው እንግዲህ ባህር ላይ ገብተው ሰው ልጅ የስንት ጊዜ ወደ መቶ ሰማንያ ህዝብ ወጣት ተጠፍቶ ቀረ እየተባለ መቼም ዛሬ ትገኛሉ ብሎ የሚታሰብ ነገር አይደለም። አላህ ይማራቸው፣ ቤተሰቦቻቸውንም አላህ መጽናናት ይስጣቸው ነው የምንለው ማለት ነው። ወዶች ዛሬ ያው እንዲ አጋጣሚ መጥቻለሁ፣ ተከስቻለሁ ማለት ነው። በሌላ ቪዲዮን እስከምንመጣ አበረታቶን ሸረ እያደረጋችሁ ማ ነው ሰብስክራይብ እያደረጋችሁ ከሰብሪናም ጋር እንመጣለን። እንሻላ የሰብሪና አባትም አላህ ሱብሀነሁ ተዓላ ብሎ ወደ ሀገሩ ከተመለሰ ኢንሻአላህ ብረን እንመጣለን። እንዲሁም ደግሞ እስከዛ ድረስ አልጠፋም እመጣለሁ፣ በአንዳንድ ቪዲዮዎች ማለት ነው። ቦታ የምትፈልጉ ልጆች እንሻላ በምትፈልጉበት አካባቢ የነገራችሁን ቁጥር አስቀምጥላችኋለሁ። ታናግሩኛላችሁ። የአብዛኞቻችሁ ባላችሁኝ ዋጋ ስላላገኘሁ ነው ዝም ያልኳችሁ። ከዚህ እስከዚህ ብር እንደዚህ ነው የምንፈልገው ስትሉኝ ሳላገኝ ስቀር ነው ዝም ምላችሁ ማለት ነው። ብቻ ይቅርታ፣ ቁጥር አስቀምጥላችኋለሁ ኢንሻአላ በማገኘው በእናንተ በምትሉት ዋጋ ካገኘው ለእናንተ አቀርብላችኋለሁ። በዚህ ቦታ ነው የምንፈልገው እዚህ አካባቢ ነው ትሉኛላችሁ ማለት ነው። አበረሳቱን የመዳም ቅመሞች ያው፣ ከስደት መልስ ነው እኔም እዚህ ሀገር ላይ ያለሁት እና ኢንሻላ እንደምታበረሳቱን ተስፋ እናድርጋለን። በሌላ ቪዲዮ እስከምንመጣ ሰላማችሁ ይብዛ። አሰላሙ አሌይኩም።